እኔ ግን በደካማ ጎንሽ ገብቼ ሊጠቀምብሽ ሞክረው ነበር። እርስዎ ለሁለተኛ ጊዜ ለሰላም ደም ስጣት የፈለጉት እኔን ለመጉዳት ሳይሆን ሰላምን ለማዳ እንደሆነ በደንብ ጠንቅቅ ያውቃሉ። ቢሆንም እ አንቺ ልጅ ስላለሆን ሻል እንደዚ አልጨክነብሽ ነበሩ። እባክሽን ይቅርታ አድርጊልኝ። አረ ትዬ ምንም ይቅርታ ያስፈልገውም የትኛውም እናት ለልጇ የምታደርገው ነው ያደረጉት። አንቺ ግን በምን አይነት ማኅፀን ነው የተጸነሹ የተፈጠርሹ? ምንድን ነው ትዬ ምን አደረኩኝ? እናትሽ ግን ምን ያህል የተባረከች ሴት ብትሆን ነው እንደዚህ ንጹሕ አድርጋ የወለደች። እኔ ትዬ ምንም ከሰው የተለየ ነገር የለኝም። ምናልባት ካለኝም ከእናት ሳይሆን የአባቴ ውጤት ነው። እንዴት አባዬ ነው እማያት በለኝ። ይህን ያህል ቆሻሻ እንደነካ ነካ የተጸየፍኝ ምን አድርጌ ነው? ካደረግሽው አንጻር ይሄ እራሱ ሲያንስሽ ነው። ያንቺን ህይወት በማስጣሪ ነው ክፉ የተደረጉት ያንቺን ህይወት በማትረፊ ነው ይህን ያህል ልጠሉ የሆነው። ማየት ያለብሽ እኮን የአንቺ ልጅ መሆኔን አይደለም። እኔ ሌላ ሰው ልጅ መሆንና የአንቺ ልጅ ነፍስ ለማዳን የእኔ ነፍስ ቢያስፈልግ አሳልፍ ሰጠሽኝ ወይም ገለሽኝ ነበር። ሰላም እኔ ክፉ እናት ነኝ ማለት ነው? አሁን ማየት ክፉ እናት ነሽ ሀና። በዚህ ጥቂት ጊዜ ለዚህ ቤት ያደረገችው ነገር እኔም ሰላም ቅድሜ ልካችንን አድርገን ነው አጣቅ። ሀና ላይ ክፉ ነች ከማየት እኔና ሰላም ስገይባይሽ ይሻለኛል። ወይዘሮ ሜላት የሄዱበት እርገት በልጆቻቸው ላይ መገለልን እንዲደርስባቸው ሆኗል። የሁለቱ ልጆቻቸው ነቀፋና ቆጣም ሃናን ይቅርታ እንዲጠይቁም አድርጓቸዋል። ሃናም ይቅርታቸውን ተቀብላቸዋለች። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ባለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ኖላዊ ድራማ ክፍል 19ን የምናይ ይሆናል። ሰላም ከተኛችበት ስትነቃ እናቷን የሚገርም ንግግር ነበር እየተናገረቻት። እናቷ ግን ለመስማት ዝግጁም አልነበረችም፣ ምክንያቱም የሰላም እናት ባህና ጉዳይ አልመሰላትም ነበረ። ለማንኛውም ስትድኝ እናወራለን በማለት ነገሩን ወደ ጎን በመተው እረፍት መውሰድ እንዳለባትና ከህመሟ በደንብ ማገገም እንዳለባት እናቷ እየመከረቻት ነበር። ሰላም ግን ለእናቷ መራር የሆነ ቃል ነበረ የነገረቻት። እንዴት የኔን ህይወት ለማዳን ስትይ ሌላ ሰው እንዲሞት ፈቀድሽ? እንዴትስ ለሁለተኛ ጊዜ ደም እንድትሰጥ ታስገድጃታለሽ? በማለት ሁኔታውን እየተከታተለች እንደነበርና እየሰማቻት እንደነበረ የነገረቻት ነበር። በዚህም ያንቺ ልጅ በመሆኔ በጣም አፍራለሁ አንቺ የሰራሹ ግፍ ለነገ እዳ ሆኖ እንደሚጠብቀነን እያለች ብዙ ነገር እየተናገረቻትና እናትየዋ የሄደችበት መንገድ የተሳሳተ እንደሆነ አምርራ እየተናገረች ነበር። እና ራሱ ለሁለተኛ ጊዜ ደሟን ሰጠኝ ብተርፍ እንኳን መትረፌን እጠላዋለሁ፣ ራሴንም አጠፋለሁ በማለት ነበረ ለእናትየዋ እየተናገረችው። ምን ነው አንቺን ማዳን ወንጀል ሆነብኝ እንዴ? አዎ የሄድሽበት መንገድ ወንጀል ስለሆነ አሁንም ወንጀለኛ ነሻለቻት እናቷንም ከሰሰቻት፣ በስራዋም ነቀፈቻት፣ ጮህችባትም። እናትየዋም ካጠገቧ እንድትርቅላትና ይልቁንስ ሀና ከመጣች ብቻ ማውራት እንደምትፈልግ ነግራት እባክሽን ክፍሉን ለቀሽ ውጭልኝ ከይቅርታ ጋር እያለች ነበር እየለመነቻት። አንቺ አጠገቤ እንደሆንሽ ሳስብ ጨካኝነትሽ እየታየኝ ለእኔ መትረፊ ይጸጽተኛል በማለት ብዙ ነገር በምሬት እየተናገረቻት ነበር። እርግጥም የወይዘሮ ሜላት ልጆች እህታችን ትበልጥብናለች ብለው እንደዚህ አይነት ውሳኔ አለመወሰናቸውና የእናታቸውን ሀሳብ ደግፈው አለመቆማቸው በጣም የሚያስደንቃቸውና መሆን የነበረበት ጉዳይ ነበረ። አዎ ለእኔ መትረፍ ሌላ ሰው መስዋዕትነት መሆን አለበት ወይ በማለት ክርክሯን የቀጠለችው ሰላም ለዚህ ነበረ። ወንድማ ምናሴም የምሳሳላት እንደ አይኔ ብሌን የማያተት ብትሆንም በሌሎች መቃብር ላይ የተመሰረተ ህይወት ግን እንዲኖራት አልፈቅድም በማለት በዶክተሩ አምሮ የተመላለሰበትና የምናሴ አስተሳሰብ ምን ያህል አስተዋይና አርቆ ሀሳቢ እንደሆነ የተገነዘበው ከብዙ ጭቅጭቅ በኋላ ወደ ሰላም የተመለሰው የወይዘሮ ሜላት ቤተሰብ አሁን እሳቸው በፈጠሩት ነገር ተመልሰው ወደ ጭቅጭቅ አምርተዋል። እና ዶክተሩ ላደረገላቸው ድጋፍም ሆነ እሷ ለሁለተኛ ጊዜ ደም ለመስጠት እየተዘጋጀች ባለችበት ሰዓት ይህንን ነገር ብታደርግ በህይወቷ አደጋ እንደሚፈጥርና በህመም ላይ ላሉ አባቷም መኖር እንዳለባት መክረው ይህንን ሀሳቧን እንድትቀይር አድርገዋታል። ምንም እንኳን ወይዘሮ ሜላት ገንዘቡን ሰጥቼ የአባትሽን ህይወት ታድገዋለሁ አንቺ ብትሞችን በማለት በሷ ህይወት የጨከነች ቢሆንም ዶክተሩ ግን እስከ መጨረሻው ሲከራከርላት እንደነበር ሁላችንም እናስታውሳለን። ይህንን በማሰብም ሀና በጣም ነበረ ዶክተሩን ስታመሰግነው የነበረው። ዶክተሩም ይህ ነገር ሙያዊ ግዴታ እንደሆነና ይህን ያህል ምስጋና እንደማያስፈልገው የገለጸላት ነበር። ሆስፒታል የሰነበቱት ቤተሰቦችም ወደ ቤት በሚሄዱበት ሰዓት ምናሴ በእናቱ ላይ ፊቱን ዙሮባታል። ስጠብቅ የነበረውን ፈገግታ ማግኘት አልቻለችም። ታዲያ ከነሱ ጋር ከመቀመጥ ይልቅ ክፍሉን ለቀው ለመውጣት ተገደዋል። ይህ ሁኔታቸው ጥርጣሬ የፈጠረባት ሀናም ምን ሆናችሁ ነው? በሰላም ነው ወይ? እኔ ትየጣን አይመስሉኝም በማለት ጥያቄዋን አስቀጥላ ነበረ። ከልጆቻቸው ፈገግታን ያጡት እናትም ሃናን ይቅርታ ለመጠየቅም ተገደዋል። እናት ታዲያ ነገሩ ያን ያህል ቀላል እንደሆነና ይህን ያህል ይቅርታ መጠየቅ እንደሌለባቸውም እየነገረቻቸው ነበር። አንዲት እናት ለልጇ የምትከፍለው መስዋዕትነት ነው፣ እርስዎም ያደረጉት ምንም ችግር የለው፣ በማለት ነበረ ነገሩን ቀለል አድርጋ ለማለፍ የሞከረችው። እናት ግን ልጅን ለማትረፍ ስል አንቺን ገድዬሽ ነበረ፣ ይህንን ባለመገንዘቤ በጣም ይቅርታ፣ በማለት ነበር ስታስተባብል የነበረችው። ምናስ የሃናን ደግነት ለእህቱ ለሰላም እየነገራት ሳለ በመካከል ዶክተሩ ደውሎባቸዋል። ዶክተሩም ምናሴን በአካል ማግኘት እንደሚፈልግ ለሰላም ሲነግራት፣ እንዳትገናኙ በማለት ነበረ እየጮኸችበት። የዶክተሩ ስልክ ሰላምን በጣም አስደንግጧታል። ምክንያቱም እሷና ሀና የሚያውቁትን ሚስጥር አሁን ምናሴ ሰማና መላ ቤተሰቡ ያውቃል በሚል ስጋት በጣም ነፍሷ እየተጨናነቀና እንዳታገኘው በማለትም እያስጠነቀቀችው ነበር። ምናሴ ግን ቃል ገብቻለሁ እንገናኛለን አላት። ታዲያ ይህ ነገር ሰላምን በጣም ሲያስጨንቃት ተመልክተናል። እናታቸውን የተቀየሙት ሰላምና ምናሴም ክፍሉን ዘግቶ ተቀምጠዋል። እናት ይህ ነገር በጣም እያስጨንቃቸውና ምን ማድረግ እንዳለባቸው ግራ ተጋብተዋል። ታዲያ ወደ ክፍሉን በመግባት ሁለታቸውም እየተጋገዙ ነበረ፣ ልክ እንዳልሆነች ሲነግሯት የነበረው መጨረሻም ወይዘሮ ሜላት ተጸጽተው በአፋቸው ተደፍተው ሲያለቅሱ ነበረ። አሲርና የሀና አባት ጥሩ መተሳሰብ ላይ ናቸው። አሲር በስርቆት ወንጀል የተሰማራ ቢሆንም ከዚህ ድርጊቱ እንዲቆጠር ና አባት ምክር እየተቀበለና እየተማረ ይገኛል። በሃና ፍቅር ክንፍ ያለው አሲር አባቷን እንዴት እንደሚወደውና ለሳቸው ሲልም በስርቆት ወንጀል እንደተሰማራ የገለጸላት ቢሆንም እንዲህ አይነት ሀሳቢ ወንድም ስለሰጠኝ አመሰግናለሁ በማለት በደስታ እየፈነደቀችና እየዘለለች ትገኛለች። ሊሰርቅ ሲል የተመለከቱትና ይህን ድርጊቱን ያወገዙት አባትም ቤት ሆነው እየተምሰለሰሉ ነው። ምን ነው ልጄ፣ እኔ እኮ ለንግግር ቸኮልኩ፣ ማስተዋል ነበረብኝ፣ ፈጣሪው ይቅር በለኝ እያሉ ከራሳቸው ጋር ንግግራቸውን ቀጥለዋል። አሲርም በበኩሉ በሰራው ስህተት የሃናን አባት ማስቀየሙ ለጸጸት ዳርጎታል። ሀና ግን ይህን ሁሉ ወደ ጎን በመተው አባቷንና አሲርን ለማስታረቅ ነበር ስትጣደፍ የነበረችው ወደ ቤትም ከወሰደችው በኋላ አሲር በር ላይ እንዲቆምና አባቷ ለአሲር ምን አይነት ስሜት እንዳለው እየጠየቀቻቸው ነበረ። የአሲር ወጥቶ መቅረት በጣም አስጨንቋቸዋል። ለተናገሩት ነገርም ተጸጽተዋል። ነገር ግን የስርቆት ወንጀል ደግሞ ነገም ሕይወቱን አደጋ ላይ እንደሚጥለው ይህም ስጋታቸውን አስቀምጠዋል። እኔኮ የፈራሁት አባዬ አንተን ተሸክሞ እንዳይሄድ ነው በማለትም ቀልዷን አስከትላለች። ታዲያ የተጨናነቁት አባትም ስልክ ደውላ እንድትጠራውና ወደ ቤቱ እንዲመለስ ለማድረግ እየሞከሩ ነበረ ቆሞ ሲያዳምጥ የነበረው አሲርም ይህን ያህል አባዬ ለእኔ ታስብልኛል ሆይ ብዙ ነገር በድዬህ አንተ ግን ፊትህን አላዞርክብኝም በጣም ንም አመሰግን በማለት ጉልበታቸው ላይ ተደፍቶ ይቅርታ ሲጠይቃቸው ነበረ አባቱም ወንድም ቢበድልህ ስንት ጊዜ ይቅርታ ትለዋለህ ይቅርታ ጊዜና ገደብ እንደሌለው በሙሉ ልባቸው በይቅርታ ልብ ተቀብለውታል። ነገር ግን አሁንም የስርቆት ወንጀል ማቆም እንዳለበትና ወደ ሌላ የስራ መስክ መሰማራት እንዳለበትም አበክረው መክረውታል። ዶክተሩና ምናሴም በቀጠሯቸው መሰረት ተገናኝተዋል። ታዲያ ያንን ቀን የተናገርከው ቃል ከአእምሮ የማይጠፋና ይህን ነገር ልትጠብቀው የሚገባ ነው በማለት ሊያስታውሰው ወዷል። እህቴ በሌሎች መቃብር ላይ የተመሰረተ ሕይወት እንዲኖራት አልፈልግም በማለት የተናገርከው ቃል መቼም የሚጠፋ አይደለም። ይህንን አይነት አስተሳሰብ ለሀገራችንም ያስፈልጋታል። አንተ በጣም ትልቅ ሰው ነህ በማለት አድናቆትንም ችሮለታል። ከዚህ ውጭ ግን ሰላም ስለሰጋችበትና ጭንቀት ስለፈጠረባት መረጃ አንድም ነገር ዶክተሩ ለምናሴ ትንፍስ አላለም። ከአድናቆት ውጭ ምናሴም እንደ አንድ ዜጋ ማድረግ ያለብኝ ነው ያደረግኩት፣ ከዛ የተለየ ያደረግኩት የለም። ዶክተሩ ግን ምናሴ ለተናገረው ቃል እንደ ቀላል ሊወስደው አልወደደም። ይህንን እስከ መጨረሻ ጠብቅ፣ ሀገራችንን እንዳንተ አይነት ወጣቶች ያስፈልጓታል በማለት እስከ መጨረሻው ይዞት እንዲጓዝና ምንስብናውን በምንም አይነት መንገድ እንዳይቀይረውም አበክሮ መክሮታል። ልጇ እንደሆነች ያላወቀችው ወይዘሮ ሜላትም በሀና ልጅነት እየቀናችባትና ምን አይነት ወላጅ ቢያሳድጋት ነው እያለች በጣም እየተገረመች ትገኛለች። አናም፣ ለዚህ ጸባይዋ አባቷ በሕይወቷ ከፍተኛ የሆነ አስተዋጽኦ እንዳደረጉላት እየተናገረች ነበር። ታዲያ ከአባትሽ ጋር መታወቅ እፈልጋለሁ ብላለች። እንግዲህ ከአባቷ ጋር በሚተዋወቁ ሰዓት ልጇ እንደሆነች ትረዳ ይሆን? ወይዘሮ ሜላት ከተለየቻቸውን በኋላ አቤት አስተዳደግ፣ ምን አይነት ወላጅ ነው፣ ምን አይነት መመረጥ እያሉ እየቀኑባት ይገኛሉ። ኖላዊ ድራማ ክፍል 19 ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ የተሰናበትኳቸው አመሰግናለሁ።